ያፈቀረችው ሴት በጭንቀት ከአንዱ ጥግ ወደ አንዱ ጥግ ይኮራደዳል። ሄኖክ በልቡ ያሰበው ነገር እስኪያሳካ እረፍት የሚያገኝ አይመስልም። ምንም ዓይነት ስህተት አልፈልግም። ስራው እንዳሰብነው ሆኖ ነው መከናወን ያለበት። ገባችሁ አይደል? ቆመው የእሱን ትዕዛዝ እየጠበቀ ወደ ነበሩት አራት ወጣቶች እያፈጠጠ እንደገባቸው ለማሳወቅ ሁሉም እራሳቸውን ነቀነቁ። ሄኖክ ያቀደው ነገር ሲሳካ አስቦ ተኮፈሰ። በሉ ተንቀሳቀሱ ስራችሁን በድል አጠናቃችሁ ስትመለሱ ትልቅ ነገር ይጠብቃችኋል፣ ብሎ በስፖርት ምክንያት ሰውነታቸውን ለጉድ የተዋጣጠረውን ለዚህ ስራ ይሆናሉ ብሎ የመለመላቸውን አራቱ ወጣቶች አሰናበተ። በተዘጋጀላቸው ሙሉ ለሙሉ ጥቁር በሆነው ሃይሮፍ መኪና ሁለቱ ጋቢና፣ ሁለቱ ደግሞ ከኋላ ሆነው ስለተሰጣቸው ተልዕኮ እየተወያዩ መኪናዋን ማብረር ጀመሩ። ከኋላቸው የነበረው አንዱ ፈርጣማ ወጣት ልብ ብላችሁ ስሙኝ፣ ለመጨረሻ ጊዜ ስለተልኳችን አብራራለሁ ብሎ ሄኖክ የሰጣቸውን ስለሚጠልፏት ልጅ ማብራሪያ የያዘ ወረቀትን ማንበብ ጀመረ። ታቁት እየሄድን ያለነው ወደ ፀጉር ስራ ቦታዋ ነው። ሁልጊዜ ከስራ የምትወጣበት ሰዓትም አንድ ሰዓት ነው። ፎቶዋ እጃችን ውስጥ ቢኖርም ግን ለመለየት እንዲያመቸን ዛሬ የለበሰችው ልብስ አጭር ቀይ ቀሚስና ጥቁር ጫማ ነው። ፀጉሯ ደግሞ ሽርባ ተሰርታለች ሁልጊዜ ከሁሉም ሰው በፊት ቀድማ ስለምትወጣ ለመለየት አይከብደንም ልክ መታጠፊያው ጋር ስትደርስ እኛ ቶሎ የሚያፈዘውን መርፌ ወቅተን ፊቷ እንዳይታይ በከረጢት ውስጥ እንከታታለን ያኔ ታዲያ እናንተ ቶሎ መኪናውን አስነስታችሁ ከእይታ መሰወር ነው በቃ ይኸው ነው በጣም ቀላል ነው አለቃ እንዳለንም ደግሞ ምንም ስህተት ማናችንም መስራት የለብንም አለ ሁሉም መስመማታ 11 ሰዓት ሄለን ፀጉር ቤት። እንደ ሁል ጊዜው ቤቷ በደንበኞች ተጫናንቋል። ፀጉራቸውን እየተሰሩ አንዱን ወሬ እያነሱ እየጣሉ በሚያወሩ ሴቶችም ጫጫ ተበዝቶበታል። ሄለኔ ሁሉም ደንበኞቿን እርካታ ለመመልከት ወደዚህ ወደዛ ትንጎረደዳለች። እንዴት ነው ወደዳችሁት? እንጎደለ? ምን ይምጣ? ትጠይቃለች ደንበኞች አያያዝ ስለምችልበትም፣ አንዴ ወደ ቤቷ ገብቶ ሳይመለስ የቀረ ሰው የለም። ታዲያ ዛሬ ለሄለን ልዩ ቀን ነው፣ ከልብ ጓደኛዋ ኤደን ጋ የተዋወቅበት ቀን። ያላቸው ፍቅርና ቃሪ ቤታ ልዩ ስለሆነ የተዋወቅበትን ቀን ሳያከብሩ ያለፈችው አመት የለም። ሁሌ እንደሚያደርጉትም በቀኑ አንድ አይነት ልብስና ጫማ፣ አንድ አይነት ሽሩባ፣ ምናልባትም አንድ አይነት የውስጥ ልብስ አድርገው ወደ መረጡት ባለ አምስት ኮከብ ሆቴል ለማምራት የቀጠራቸውን ሰዓት እየተጠባበቁ ነበር። ሄለን በስራ ቦታዋ ኤደን ደግሞ በቤቷ። ግን ኤደን ቤት ሆኖ መጠበቅ ስለሰለቻት፣ በዛውም አብረን እንወጣለን ብላ ወደ ሄለን የስራ ቦታ ቀነች። በጓደኛዋ ድንገት መምጣት የተደሰተችው ሄለን ቶሎ ለመውጣት መጣደፍ ጀመረች፣ አላስጠብቅሽ ብላ ሰዓቱ ሩብ ጉዳይ ለአንድ ሆኖ ነበር። ከኋላቸው ጥብቅ ትእዛዝ የተሰጡት ወጣቶችም የሰዓቱን መቃረብ እያዩ አጎግበው እየጠበቁ ነበር። ልክ አስር ጉዳይ ለአንድ ሲሆን የተባለችው አይነት ሴት በተባለው መንገድ ማለፍ ጀመረች። ልጋን እንዳየ ጅብ ሰፍ ብለው እያለፈች የነበረችው ሴት ለመብላት ከኋላ ወንበር የነበሩት ሁለቱ ፈርጣማ ወንዶች ወረዱ። ቀዱትም የያዙትም መርፌ ከኋላ አንገቷ ላይ ሲወጋት ቶሎ ራሷን ሳተችላቸው። ቶሎ ከረጢቱ ውስጥ ከተዋት ቆማ የነበረችውን ጥቁር በጥቁር ሀይሩፍ መኪና ተፈተለከች። ከይታ የተሰጣቸው ሚሽን ቀላል ስለሆነላቸው ሄኖክ ደግሞ በድል ስትመለሱ ትልቅ ደስታ ይጠብቃቸዋል ስላላቸው ወጣቶቹ በደስታ ጮቤ ረገጡ። ሶስት ሰዓት ገደማ ሲሆን በወጓት መድኃኒት ምክንያት ራሷን የሳተችው እና ሰውነቷን የማትቆጣጠሯን ሴት በልድ መንፈስ አንደኛው ልክ እንደ መዳበሪያ ትከሻው ላይ ተሸኩማት ሄኖክ ቤት ደረሱ። ሄኖክ ቤት ግማሽ ሰውነቷ የተሸፈነችውን ሴት ሲያይ እንደ መዝለል አደረገው። እንዲህ ነው እንጂ አንቺ ማለት ለእኔ የብዙ ሚሊዮች እድል ነሽ። አሁን በእንደዚህ አይነት ሁኔታ የአባትሽ ሲመለከትሽ ያልኩትን ያክል መጠንብር ማይልክበት ምንም ምክንያት የለም ብሎ ሳቀ። ሶስት ሰዓት ከሀያ ሄለን ፀጉር ቤት ሄለን አስሪ የተቀመጠች እየተነሳች በተደወለላት ስልክ ምክንያት እቃ ተቀብዬ በአስር ደቂቃ ውስጥ እመልሳለሁ ብላ ወደ ወጣችው፣ ግን እስካሁን ሳትመለስ ቀርታ ወደ ተሰለበችው ጓደኛዋ እየደወለች ነው፣ ግን የሚያነሳላት ሰው አላገኘችም። የኤደን ስልክ መንገድ ላይ ወድቆ የሚሰማዋቶ ብቻውን እየጮኸ ነበር። እኛዋ ድንገት ነስቧት ተጨንቃ ለፖሊስ ብትደውልም ግን ትልቅ ሴት ስለሆነች ሀያ አራት ሰዓት ሳይሞላ ምንም ማድረግ አንችልም አሏት። አስጨንቃ ሰርፕራይዝ ልታደርገኝ አስባም ይሆናል ብላ መጥፋታ ሙሉ ለሙሉ አላመነችም ነበር። ሄለን በኢንጂኒቄ ቆንጆ ይህንን ያክል መተኛት ምን ይሉታል ብሎ ሄኖ ከረጢት ተሸፍና ወንበር ላይ ወደ ተቀመጠችው ሴት አመራና ለዋያ ላይ የነበረው ነገር አነሳው። ፊቷን ገልጦ ሲያይ ግን አንዳች ነገር ማጅራቱን የመታው ያክል ተሰማው። ከዋለ ደም ስሩ ተከታትሮ ደም ሲዘዋወር ተጀመር። የሚያስፈሩትን አይኖቹን እያጉረጠረጠ ከኋላ ወደ ቆሙት ወጣቶች ተመለከተ። ምንድነው ይሄ? ቀልድ ነው? ማነች እቺ? አጠገቡ የነበረውን ወንበር እየደበደበ ወጣቶችን ጠየቃቸው። በሁኔታው ግራ የተጋቡት ወጣቶች ልጅቷን አተኩሮ ሲያዩዋት ከለበሰችው ልብስና ጫማ ሽርባ ውጪ ምንዋም፣ ሄኖክ አምጡልኝ ብሎ ፈቷን የሰጣቸው ሴት አትመስልም። ይቅርታ አለቃ፣ ያደረገችው ልብስ ተመሳስሎብን እኮ ነው። ፊቷ በደንብ ያላየ ነው። በዛ ላይ ደግሞ በሰዓቷ ሁሌ በምታልፍበት መንገድ ስታልፍ እሱ አላትሆን አችልም ብለን አላሰብንም ነበር፣ አለው አንዱ ሲፈራ ሲቸር። ሄኖክ በነገሮች በጣም ቢናደደም እርሱም የነገሮች መመሳሰል ሲያስታውለው ትንሽ ተረጋጋ። ያለ ውሃን በፍጥነት ይችን ልጅ ሳትነቃ ካገኛችኋት በቷ መልሷት። ነገ ያበላሻችሁ ትን ታስተካክላላችሁ የምፈልጋትን ልጅ እጄ ላይ ታስረክቡኛላችሁ። ካልሆነ ሊፈጠር የሚችለውን ነገር ይጠፋቸው አይመስለኝም አላቸው፣ ከጀርባ ደብቀት የነበረውን ሽጉጡን እያመለከተ በፍጥነትም በስህተት ያመጣትን ልጅ መፍታት ጀመሩ። በመሀል ግን ኤደን ነቅታ በአንዴ ጭሆቷን ታስነካው ጀመር ማናችሁ? ምን ፈልጋችሁ ነው? በፍርሃት መገባጠር ጀመረች። ሄኖክ የታሰረችበትን ገመድ እየፈቱ የነበሩ ልጆች መልሰው እንዲያስሯት ነገራቸው። ይቅርታ አርጉልን። እንግዲህ ቆንጆ ልንነቅሽ ነበር፣ ግን በሚያሳዝኑ ሁኔታ ቤታችንን አይተሽዋል። ስለዚህ ስራችንን እስክንጨርስ ድረስ እንግዳችን ትሆኛለሽ አላት። ሄለን ወደ ቤቷ እንኳን ሳትሄድ ትመጣ ይሆን እያለች በተስፋ እንቅልፍ ባይኗ ሳይዞር ሌሊቱን ሙሉ ቁጭ እንዳለች አሳለፈች። የጠራ የነበረው የኤደን ስልክ አሁን ላይ መጥራት አቁሞ ማግኘታችሁንም እያለ ነው። እንዴት ቆይ ሰው ጠፋ እያልካቸው ሀያ አራት ሰዓት ይሙላ ይሉኛል ብላ በፖሊሶችም ተናዳለች። የነበራት አማራጭ የነጠጠው አባቷ ጋ ደውላ እንዲፈልጋት ማድረግ ነበር። ግን ከአባቷም ቢሆን ምንም ምላሽ ማግኘት አልቻለችም ነበር። ባዶ መጋዘን ውስጥ ሄኖክና ኤደን ብቻ ቀርተዋል። ወጣቶቹ በስህተት ያበላሹትን ተልእኮ ለማስተካከል ሄለንን እንደገና ለመከታተል ወጥቶ ነበርና ሄለንን ሳይዙ እንዳይመጡም ሄኖክ አምሮሮ ተናግሮቹ ነበር። ታዲያ ሄኖክ የኤደንን እግርና እጅ ፈቶ መጋዘኑ ጋ ከአንዱ ጥግ ወደ አንዱ ጥግ ይንጎራደድ ነበር። ኤደን በሄለን ምትክ ስለተያያዘች እኔም ምንም አያደርጉኝም ብላ ይሆን ሌላ ባይገባትም ይሰማት የነበረው ፍርሃት ጠፍቷል። ይልቁንስ ከራሷ ጋር ወሬ ጀምራ ነበር። ፊት ለፊቷ አይንገራደል የነበረው በስህተትም ቢሆን እንድትታፈን ያረጋ ሰውዬ የሆነ ብታ ምታቀው መስለዋታል። አተኩራ ስታየው ከእርሱ ጋር የዘመናት ትዝታ ያለባት ሆኖ የሚሰማት ጀመር። እማ ማስታወስ አለብኝ አለች ለራሷ። ወደ ድሮ ተሰራበት የነበረው መስሪያ ቤቶች ትዝታዋን መልሳ ምናልባት ይህ ነው ክንዛ እንዳይሆን ብዙ ሰዓታት እንደዛ እያደረገች ብትሞክሩም ግን ምንም የተለየ ነገር ሄኖክን ሊያስታውሳት የሚችል ነገር ሳታገኝ ቀረች። ውስጧ ግን አሁንም ታውቂዋለሽ ከእሱ ጋር የሚያስተሳስር የሆነ ነገር አለሽ እያላት ነበር፣ ምን እንደሆነ ባይገባትም። ከምሽቱ አራት ሰዓት አካባቢ የሄኖክ ስልክ ጠራ። አለቃ አለጋ ልጅቷን መያዝ አልቻለን። ቀንም ሙሉ ከስራዋ ሳትወጣ ነው የዋለችው። አሁንም እዛ ለማደር ከሰዎች ጋር ገብታ ቤቱን ዘግተዋለች። በዛኛው የነበረው ድምፅ ነበር ነው እንደምንም ንዴቱን ለመቆጣጠር እየሞከረ፣ ማንም ሰው ምንም ስታደርጉ ማየት የለበትም። ስለዚህ እዛው ጠብቁ። ምንም ቢሆን ብቻዋን የምትሆንበት ጊዜ ይኖራል። ያኔ ጊዜ ሳታጠፉ ዕድላችሁን ሞክሩ። ከአሁን በኋላ ግን ልጅቷን ካልያዞቿት በስተቀር ወደ እኔ በፍጹም እንዳትደውሉ ብሎ ስልኩን ዘጋው። ሄለን ልትጠይቀው የምትፈልገው ብዙ ነገር ቢኖራትም ምን አይነት ምላሽ ሊኖረው ይችላል የሚለውን ስታስብ ፈርታ ተወችው። በይ አሁን ተሎ ተነሽና ተከተኝ አላት ሄኖክ እያፈጠጠባት። ወዴት ልትወስደኝ ነው አለች ኤደን ፈራ ተባያለች። ምሽቷል እኮ መተኛት አትፈልጊም እንዴ ወይስ እዚሁ መደገፊያ የሌለው ወንበር ማደሻ ማረሽ አልወበር እያመራ ውስጣሉ ሁለት ተከፈለ። ቆይ የሆነ ነገር ቢያደርገኝስ ብላን ፈራች። ግን ደሞ ቀድመው ነው ማድረግ ቢፈልግ ማንከልከ ያለውና ነው እሶች አይደለ ብላ አሰበችና ተከተለው ጀመር? ያሉበት አካባቢ ጫካ የሚበዛበት እንደሆነ ያስተዋለችውም ከመጋዘኑ ወጥታ ስትከተለው ነበር። ወዴትም አትሄድም ብሎ ነው አይደል እንዲህ በነፃነት እንድከተሉ እያደረገኛሉ። ቀድሞውኑ ስላምልጥ ብል አሁን እዚህ ወዴት አመልጣለሁ ከእርሱ ባመልጥ ከጅ ባላም አለች። ከፍቶ ወደ ገባበት ከመጋዘኑ አቅራቢያ ወዳለው ቤት አመራች። ጥንቅቅ ያለን ንጹሕ ወንድ የሚኖርበት ማመስል ቆንጆ ቤት ስታይ መገረም ጀመረች። እጅ እዚህ ነው የምትሆኝው። እኔ ሌላኛው ክፍል ውስጥ ሆናለሁ ብሎ ትቷ ሲሄድ የበለጠ መገረም ጀመረም። እንዳሰበችው ጨካኝ ሰው ላይሆን ይችላል ብላ ስለሱ የማወቅ ስሜቷ ሲጨምር ይታወቃት ጀመረ። ቱ ሙሉ ሳተኛ ትውስተዋን ለማምጣት እየታገለች አደረች እና ተሳካላት። እንዴታ፣ ከዘጠኝ ዓመታት በፊት ሃይ ስኩል ላይ ያለች ተወደሮ ነበረ። የትምህርት ቤቱ ሰቃይና ቆንጆ የልጅ እርሱን ለማየት ያለ ክላሷ ሌላ ክላስ እስከ መግባት ድረስ የደረሰችለት ሄኖክ ነበር። ስላላስተዋወሳቸው አልገረማትም ነበር፣ ብዙ አመታቶች ናቸውና ያለፉት። የድሮ መልኩም ተቀይሮ ሌላ ሰው መስሎ ነበር። መንጋቱም መንጋቱን በጉጉት ስጠብቃ አደረች በደንብ ልታዩና ያስታውሳት እንደሆን ስለ ነገሩ ለመናገር ከእሷ ቀድሞ ተነስቶ ቁርስ እየሰራ ደረሰች። በተመስጦ እየሰራ ስለነበር ለብዙ ደቂቃዎች በተመስጦ ምታየውም ግን ሊያስተውላት አልቻለም ነበር። ኤደን በትኩረት ስታየው ሃይስኩል እያለች ለመጀመሪያ ጊዜ ፍቅር እንዴት እንደያዛት ልሱ ብላ ታደርግ የነበረው ነገር ከብዙ ሴቶች ጋር እርሱ ባያቅም ለሱ ብላ መጣሏቷን እያስታወሰች ፈገግ እያለች ነበር። በሰላም ነው እንደዚህ መመሰጥ ሲላት ነበር ስታየው የነበረው ሄኖክ እርሱም በተራው በተመስጦ እያያት እንደነበረ ያስተዋለችው ጊዜ ማጥፋቱን አልፈለገችም ነበርና ለማውራት ራሷን አዘጋጀት። ስለነበረው ነገር ሁሉ ነግራው ያስታውሳት እንደሆን ጠይቀችው። እየተገረመ እያዳመጣት ቆይቶ ፈገግ አለ። አንቺን አለማስታወስ ከባድ ነው ብሎ ስራውን ቀጠለ። ኤደን የልብ ልብ ተሰማት። እሱም ይወደኝ ነበር ማለት ነው እንጂ እንዴት ላይ አይረሳኝም ብላ ስለነገሩ ነገሩ በተመስጦ ማውራቷን ተያያዘችው። ሳቅ እስተሰምቶባት የማያውቀው የብቸኛው ሄኖክ ቤት ላንቃቸው እስኪቀደድ በሚስቁ ሁለቱ ሰዎች የማያቋርጥ ጥልቅ ሳቅን አስተናገደች። እሷን ፈገግ ሳትል አልቀረችም። በእንደዚህ አይነት ሁኔታ ሄኖክና ኤደን ቀናቶች አስቆጠሩ። ከወጣቶቹ ስልክ ሳይደወል ቀርቶ ኤደን መታገቷን ነው አጋጭነቱን የረሱት ይመስላሉ። ከቀናቶች በኋላ የሄኖክ ስልክ ጠራ። አለቃ ልጅቷን ይዘናታል እየመጣን ነው አሉት ልጆቹ። ሄኖክ ለኤደን ምን ማለት እንዳለበት ግራ ገባ። በጣም ተላምደው ነገሮችን ረስተው ነበርና የቆዩት። እሺ፣ እየመጣች ነው፣ አታስቢ። አባቷ ያልነውን ያክል ብር ከሰጠን አንቺም እሷም ምንም ሳትሆኑ በሰላም ወደ ቤታችሁ ትመለሳለች አላት። ኤደን ደስተኛ የነበረ ፊቷን ባንዴ ከስከሳ። ወይ ግን ለምንድን ነው እንደው እንዲያርክ ያለው አለችው። ትክክል እንዳልሆነ ብታውቅም ከሱ መለየትን ግን የፈለገችው አትመስልም። ይውልሽ ኤደን፣ ማወቅ ያለብሽ ብቸኛው ነገር አለፈታው እንዳልሆነት ብቻ ነው። ልነግርሽም አልፈልገው ብነግርሽም፣ የሚዘገንን ከምታስዩ በላይ በጣም ብዙ ነገሮችን አሳልፊ፣ ያለው ለምን ብለሽ አትጠይቂ፣ ግን ብቸኛው ያለኝ መንገድ ይሄው ነው ብሩም ተቀምጦ ልክ ሀገር እወጣለሁ በቃ ላይፍ ይቀጥላል፣ ግን እባክሽ ብዙ ጥያቄ አትጠይቂኝ ብሎ ትታት ወጣ። ሰዓታት አልፈው ልጆቹ ደረሱ። ኤደን ተቀምጣበት በነበረው ወንበር ይልን አስቀምጧት እንደ ኤደን ብዙ ሰዓት ሳትፈጅ ነበር ይልን ይንቃቸው አለቃ ብታይ ሳምንቱን ሙሉ ከእሷ እንቅስቃሴ ሰው አልተለየም ነበር። አባቷ በጓደኛዋ ድንገት መጥፋት ፈርቶ መሰለኝ አጃቢ መድቦላት ነበር። ለዛ ነው ይህን ያክል የቆየ ነው ብለው የመዘግየታቸውን ምክንያት ወጣቶች አብራሩ። ሄለን ነቅታ የከበቧትን ሰዎች ማስተዋል ጀመረች። ወደ ጎኗ ዘወር ስትል ደግሞ የገዛ ጓደኛዋ ኤደን ቁጭ ብላ መንቃቷን ስትጠባበቅ ተመለከተች። እንዴ ኤደን ስትል እንጫዎች ሰላም ሳትጠይቅ የሄለንን የታሰረ እጅና እግር ፈታ። አጥብቃ አቅፋት መላቀስ ጀመሩ። ፖሊሶቹም ማባታዋ ፈልገው ስላላገኟት ተስፋ ቆርጣ የነበረችው ሄለን ኤደንን በሕይወት ማግኘቷ የእውነት አልመስል ብሏታል። እንዴት መጣሽ? እኔስ እዚህ ምን እሰራለሁ? ኤደን፣ ማናቸው እነዚህ ሰዎች አለቻት፣ ከበው ወደሚመለከታቸው ወንዶች እየተመለከተች። ረጅም ታሪክ ነው ጓደኛዬ፣ ቀስ ብዬ እያስረድሻለሁ አለቻት። ኤደን በዚህ መሀል ሄኖክ ጣልቃ ገብቶ፣ ሄለን አሁኑን ወደ አባትሽ ደውይና 50 ሚሊዮን ብር ወደዚህ አካውንት እንዲያስገባ ንገሪው። ለሱ ምንም ማለት እንደሆነ አውቃለሁ። ዛሬ ደግሞ ለብቸኛ ሴት ልጁ የሚሳሳላት አይመስለኝም፣ አላት። ሄለን ስልኩን ተቀብላ ግራ በገባው ፊት ኤደንን ታያት ጀመር። ኤደንም ደዊ አይነት ምልክት ሰጠቻት። ሄለን ወደ አባቷ ስትደውል የምትለውን እንደሚያደርግ ታውቅ ነበር። የሄሌን አባትም ሄኖክ እንዳለው ብቸኛ ሴት ልጅ ናትና የተባለውን ለመፈጸም አላቅማማም ነበር። ልጅን ይልቀቁልኝ እንጂ የፈለጉትን እሰጣለሁ አለ። ሄኖክ በነገሮች መሳካት ተደሰተ። እንግዲህ ሴቶች ስራችንን እንዲህ በፍጥነት ከጨረስን ነገውን ወደ ቤታችሁ ትመለሳላችሁ። እስከዛ ግን ኤደን ሄለንን ወደ መኝታ ቤቱ ሰጃት። መቼስ ተነፋፍቃችኋል አይደል አላት የበሩን ቁልፍ እየሰጠ ራያጋባት መጥቷል። ብቻቸውን ሆነው ኤደንን እስከምትናገራትን ቸኩላ ነበር። ልክ ብቻቸውም ሲሆኖም፣ የት ነው የምታቂው ይህን ያክል ዘና ያልሽው ምንድን ነው? እዚህ ነገር ውስጥ ደግሞ ወንዱሽ አለበት እንዴ? አልጃት በሁኔታዎች ጋር ተጋብታ። ኢዳን ከመጀመሪያው ጀምራ በስተት በእሷ ቦታ እንደታገተች ና ሄኖ ከሃይስኩል የምታቆይ መጀመሪያ ፍቅራ እንደሆነ ባለፉት ሳምንታት ብቻቸውን ነገሮች ረስተው ስላሳለፉት ጊዜ ትተርግላት ጀመር። የነገሮች መገጣጠም አስገርሟት ሄለን አፏን ከፍታ ስታዳምጣት ሲያወራ አደሩ ምሽቱ አልቆ ሴቶቹ የነበርበት ክፍል ተንኳኳ ሄኖክ ነበር አባትሽ ያልነውን ያክል ብር አስገብቶልናል ስለዚህ አሁን መሄድ ትችላላችሁ አላቸው ሄኖክ የኤደንን አይ ሽሽት መሬት መሬቱን እያየ በዚህ ሰዓት ኤደን ከመጀመሪያው ጀምራ እያሰበችበት የነበረውን ነገር መናገር ያለባት ሰዓት እንደደረሰ ታወቃት ሄለን አለች፣ የጓደኛዋን እጅ እየጨበጠች አንቺ ማለት ለእኔ ብዙ ነገር የለሽ፤ ጓደኛዬ፣ እህቴ፣ ምስጥረኛዬ፣ እናቴ፣ ብዙ ብዙ ነገር የለሽ። ከአንቺ ጋር ብዙ ነገሮችን አሳልፈናል። ታውቂ ያለሽ በጣም እወድሻለሁ፣ እወቂልኝ። እና አንቺ የኔ ደስታ ከምንም ነገር በላይ እንደምትፈልግ ይወቃለሁ። ታውቂ ያለሽ እብድ ነኝ፣ የማይደረጉ ነገሮችን ነው የማደርገው። ግን ጓደኛዬ አሁን የወሰንኩት ውሳኔ ደግሞ እንድታከብሪልኝ እፈልጋለሁ። አውቃለሁ ይህን ደስታ እንደምትፈልጊ እና አመኝም፣ ይህ ነገር ከምንም በላይ ለእኔ ደስተኛ ያደርገኛል። እሺ አለቻት፣ አይኖቿ እንባን እያቀረቀሩ ሄለንም፣ ቆይ ምንድነው የሰንሸው? ምንም ይሆን አንቺ ደስተኛ የሚያደርግሽ ከሆነ እደግፍሻለሁ አለቻት። ኤደን መሬት መሬቱን እያየች ቃላቶች እንዴት እንደምታወጣቸው እየጨነቃት ከአንቺ ጋር አልመጣም ማለቴ ከሄኖክ ካለመሄድ ውስኛለሁ፣ አለች ኤደን። ምን እኩል ሄኖክም ሄለንም የሚያወጡት ቃል ነበር። አዎ በህይወት የምንኖረው አንዴ ብቻ ነው አለ። ስለዚህ በዚህ ህይወት ውስጥ ከምንወደው ሰው ጋር ብቻ ነው መኖር ያለብን። ነው የእናንተ ምላሽ ምንም ይሁን ምን ሄነ ውሳኔ ይህ ነው አለች ኤደን በረጅሙ እየተነፈሰች። ሄኖክ በደስታ ልቡ ከበሮ እየመታ ነበር እንዲያስታውቅበት አልፈለገም እና እንደ ምንም ስሜቱን ተቆጣጥሮ ዝም አለ። አይብዷ ጓደኛዬ፣ ትላንት እንደዛ ስታወሪኝ ኃይለኛ ፍቅር እንዲያዘሽ ከብዶ ነበር። ይህንን ውሳኔ ተወስኛለሽ ብዬ አልጠበቅኩም እንጂ ምንም ቢሆን ግን ደስታሽን ነው የምፈልገው። የእርሱ ጋር ደግሞ በደንብ ደስተኛ እንደምትሆኛ ያችሻለሁ። ስራ ደስ ባይልም እንግዲህ እኔ ምንም ማለት አልችልም። ቸር ይግጠምሽ፣ ደስተኛ ሆኚ ብላ አጥብቃ አቀፈቻት። ንተስ ምን አትልም እንደ ብላ ኤደን ወደ ሄኖ ክዝማለት ትችል እኔ ማድረግ ያልቻትኩትን ነገር አንቺ ስላደረግሽው ደስ ብሎኛል እና ዘሪት ኤደን ወደ ሚሄድበት ሁሉ አብረሽ እንደምሄድ ፈቃደኛ ነሽ አላት። አቀፈችው፣ ተቃቀፉ። ኤደን ጨክና ቀንና ሌሊት ከማትለያት ጓደኛዋ ተለያይታ ህይወት ድንገት መልሳ ወደ ህይወታ ያመጣችላትን የመጀመሪያውን ፍቅሯን መርጣ በሄደበት ሁሉ ልትሄድ ባደረበት ልታድር ማንነቱ ላይ በደንብ ሰርታ እርሱን መልካም ሰው ለማድረግ አስበው የአገታትን ሰውዬ መርጣ አብራው ከወለለች፣ ጸሐፊና አቅራቢ ሰምሃር ነበርኩ።